ሰላም፣ ሰላም ውድ አድማጮቻችን፣ ዛሬ በአንቶኒ ጎርደን ጉዳይ መጠናል። እንግዲህ ባለፉት ሁለት ሳምንታት ዘአትሌቲክስ ላይ ዴቪድ ኦርነስቴን ታዋቂው ጋዜጠኛ የምታውቁት ከሆነ ሁለት መረጃዎችን ያነሳል። አርሰናሎች የመስመር ተጫዋች ፍለጋ ላይ እንዳሉ ይታወቃል። አሁን ብዙ መረጃዎች የኒኮ ዊሊያምስ ዝውውር ላይ ራሳቸውን እንዳወጡ እና በምክንያቱም ባርሴሎናን መርጧል። ወደ ባርሴሎና መሄድ የተሻለ ብቃትን ያወጣልኛል ብሎ አስቧል። ስለዚህ አርሰናሎች ውስን ተጫዋቾች ናቸው ዝርዝራቸው ውስጥ የቀሩት ዴቪድ ኦርነስቴ እንደተናገረው በአርሰናል ቤት የሚወደሱት ሁለት ተጫዋቾች ናቸው። አንቶኒ ጎርደን እና ሮድሪጎን በጣም ያደንቃሉ። ስለዚህ አርሰናሎች በቀጣዮቹ ጊዜያቶች ጥያቄዎችን ለማቅረብ ወደ አንቶኒ ጎርደን ሊያቀኑ የሚችሉበት እድል ይኖራል። ነገር ግን ሁለቱ ተጫዋቾች ብቻ አይደለም በአርሰናል ዝርዝር ውስጥ ያሉት። አንቶኒ ጎርደን ሲታወስ አንደኛው እንግዲህ ቅድሚያ የሚመጣው ሊቨርፑል ነው። ከታዳጊነቱ ጀምሮ እንግዲህ ስካውሰር የምንላቸው የሊቨርፑል ከተማ ተወላጅ ነው። ሊቨርፑልን ሲደግፍ ያደገ ነው፣ ምንም እንኳን ለኤቨርተን ይጫወት እንጂ። ስለዚህ ተጫዋች ሊቨርፑል ሊቨርፑል የሚፈልገው ከሆነ ለሊቨርፑል ቅድሚያ ይሰጣል። ነገር ግን ሊቨርፑል ዲያዝን እስካለወጡ ድረስ ከቡድኑ አንቶኒ ጎርደንን ለማስፈረም የሚችሉበት እድል ያን ያክል አይደለም። ስለዚህ በዛሬው ፕሮግራማችን አንቶኒ ጎርደን አርሰናል ቢመጣ ምን ምን አይነት ሚናዎች ይኖሩታል፣ እውነት ከማርቲኔሊ የተሻለ ነው፣ ከትሮሳርድ ወይስ አርሰናል ሌላኛውን ማለት፣ አርሰናል ትልቅ ለውጥ የሚያመጣ ዝውውር ይሆናል ወይ ብለን እንገመግማለን። ውደድማዎቻችን፣ ይህ የቢስራት ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውድ ቤተሰቦቻችን ውጭ እንግዲህ ያያ ስፖርት ጆይን በማድረግ የአያ ስፖርት ቤተሰብ እና ባል ሆኖ እንግዲህ የመጀመሪያው መረጃዎቻችን እንግዲህ እንደነገርኳችሁ ዝውውሩ የሚያያዘው በከዚህ ጋር ነው። ስለዚህ አንቶኒ ጎርደን እና አርሰናል እና አያይዝና ምን ምን አይነት ጥንካሬ አለው፣ ምን ምን አይነትስ ደካማ ጎን አለው የሚለውን ደግሞ እንተንትን። አርሰናል እንግዲህ በጥንካሬ ጎኖቹ ከሚነሱለት ብቃቶቹ አንዱ በግራ መስመር ላይ ባለፉት አመታቶች ትክክለኛ ተጫዋችን አለማግኘቱ ነው። የዛሬ ሁለት አመት ጥሩ ፐርፎርማንስ ላይ የነበረው ማርቲኔሊ ከግማሽ ሲዝን ትሮሳርድ ከመጣ በኋላ ግን ባለፉት ሁለት ተውድድር አመታት በትሮሳርድ በትሮ የተሻለ ብቃትና የተሻለ ፐርፎርማንስ የተበለጠ ይመስላል። አርሰናሎች ከማርቲኔሊና ትሮሳርድ ተጨማሪ በዚህ መስመር ላይ የሚጫወት ተጫዋችን ማስፈረም እንዳሰቡ በዚህም ዝውውር መስኮት ያንን ተጫዋች ላይ ፍለጋ ላይ እንዳሉ ይታወቃል። አርሰናሎች አንቶኒ ጎርደንን ሲፈልጉት በምን በምን ብቃቱ ነው ካላችሁኝ፣ እድሜው 24 ዓመት ላይ ይገኛል። ለኒውካስትል እንዲሁም ለኤቨርተን በአጠቃላይ 195 ጨዋታዎችን አድርጓል። በጉዳት ያመለጠው ግን 14 ጨዋታ ብቻ ነው። ኮንትራቱ በ2030 የሚጠናቀቅ ነው ያ ማለት አዲስ ኮንትራት የፈረመው በጥቅምት 2024 ነው። ገና የአዲሱ ኮንትራት ፊርማ እንኳን አልደረቀም ማለት ይቻላል። ስድስት ወራትና ሰባት ወራት ያለፈው አሁን አርሰናሎች የሚፈልጉት ተጫዋች ላይ ድርድሩ ላይ ኒውካስትል የተሻለ ድል አለው። ቁመቱ በጣም ረጅም ባይባልም መጠነኛ የሚባል ነው። ለእግር ኳስ ሜትር ከሰማንያ ያክል ነው። ከዛ ውጭ ምን ምን አይነት ጠንካራ ጎኖች ምንስ ደካማ ጎኖች አሉት ብለን ስናይ ይህ ተጫዋች ከማን ከማን ጋር ይመሳሰላል ካላችሁኝ በእኔ እይታ ታዳጊውን ሰንሁን ግሚንግን የሚያስታውስ ሰን በታዳጊ እድሜው በጣም ምርጥ ብቃት ላይ ያለ ተጫዋች ነበር። ነገር ግን ወጥነት የሚጎለው አንዳንዴ ጥሩ ፐርፎርማንሶችን የሚያሳይ በትልልቅ ጨዋታዎች ላይ ለውጦችን የሚያመጣ ቡድኑ በመልሶ ማጥቃት የሚገነባ ከሆነ ውጤታማ ለማድረግ የሚጥር ተጫዋች ነበር። ቡድኑ ግን ኳስን ይዞ በሚጫወትበት ጊዜ የሚቸገርበት ጊዜያቶች ነበሩ። ነገር ግን የኋላ የኋላ ከሃሪኬን ጋር ጥሩ ጥምረቶችን ባመጡበት አመታቶች ጥሩ ውጤታማ ሆኖ ሲቀጥል አይተነዋል። አንቶኒ ጎርደን ከኳስ ውጭ ያሉት ሩጫዎች በጣም የሚያስገርሙ ናቸው። ከማርቲኔሊ በተሻለ ራሱን ቀና አድርጎ ኳሱን ነጥቆ ውጤታማ ለማድረግ የሚሞክርበት ሹት ለማድረግና ለመሞከር ሁሌም ፍላጎት ሁሌም ረሃብ ያለው ተጫዋች መሆኑ በጣም የሚገርም ተጫዋች ነው። ነገር ግን ሹት የሚያደርጋቸው ኳሶች ሁሌ ስኬታማ ሁሌም ደግሞ ትክክለው ነው አይደለም። የሚያሻማቸው ኳሶች አንዳንዴ ኢላማቸውን መጠበቅ ያቀታቸዋል። በነዚህ በነዚህ በኩሎች መሻሻል ይጠበቅበታል። ነገር ግን አንቶኒ ጎርደን ከማርቲኔሊ አንጻር ምን አይነት ብቃት አለው ካላችሁኝ፣ አንቶኒ ጎርደን ከማርቲኔሊ አንጻር ማርቲኔሊ ወደ አጥቂ መስመሩ ጠጋ ብሎ በአጥቂ መስመሩ ሳጥን ውስጥ ትክክለኛ ሹት የሚያደርግበት ቦታ ላይ ያለ መገኘት ችግር አለበት። አንቶኒ ጎርደን ግን ትክክለኛ የመስመር ተጫዋች የሚባል ነው። ኳሱን ይዞ ወደ መስመር መውጣትን የሚፈልግ ከመስመሮች እየተነሳ ኳሶችን በኢንቨርትድ ዊንገርነት ሚና ሹት ለማድረግ የተፈጠረ የሚመስል ተጫዋች ነው ይገኛል። ሁለቱም እንግዲህ በመልሶ ማጥቃት ማርቲኔሊም አንቶኒ ጎርደንም ፍጥነት አላቸው። ነገር ግን ከኳስ ጋር የሚደረግ ፍጥነትና ከኳስ ጋር ውጤታማ የማይደረግ ፍጥነቶች አሉ። ለምሳሌ አንቶኒ ጎርደን ሲሮጥ አይታችሁት ከሆነ ቀጥተኛ ሩጫዎች ሩጫዎችን የሚያደርግ ማርቲኔሊ በዲያጎናል ሩጫዎችን ነው የሚሮጠው። ስለዚህ ከመጠን በላይ ፈጣን መሆን የሚጠበቅበት ነው የሚሆነው። ስለዚህ ይህ ይለየዋል። ማርቲኔሊ ራስ ወዳድ ሆኖ አናየውም። አንቶኒ ጎርደን በጣም ራስ ወዳድ የሆነ ነው። ራስ ወዳድነቱ ደግሞ ውጤታማ ሲያደርገው ጎሎችን ሲያስቆጠር የሚያስገኘው ነው የሚሆነው። አርሰናል ማርቲኔሊ እስካለው ድረስ አንቶኒ ጎርደንን ማስፈረም ማለት በትንሽ መልኩ በአስር ና በአምስት ፐርሰንት ከማርቲኔሊ የተሻለ ተጫዋችን ማስፈረም እንጂ ለአርሰናል ለዋንጫ ተፎካካሪነት የሚያበቃ ተጫዋች ነው ብዬ እኔ አላስብም። አንደኛ አርሰናል ጥሩ ፐርፎርማንስን የሚያሳዩ ተጫዋቾች ማምጣት ከፈለገ አርሰናል ካሉት ተጫዋቾች የተለዩ የሚሆኑት አንደኛ ሮድሪጎ ነው ብዬ አስባለሁ። ሮድሪጎ አርሰናሎች ከሌሏቸው የጎል የማስቆጠር ባህሪ ያለው ተጫዋች ነው። አሲስት ቢያደረግም ጎል ቢያስቆጠርም በውድድር ዓመቱ ከአስር በላይ ጎሎችና ከአስር በላይ አሲስቶችን ማድረግ የሚችል ተጫዋች ነው። ሌላኛው በኔ እይታ ራፋኤል ሊያው ነው። ራፋኤል ሊያው አርሰናል በጣም ቡድኖች ወደኋላ ተመልሰው ኮምፓክት ነው በሚጫወቱበት ጊዜ የቡድኖችን ማጥቃት እንዲሁም ደግሞ ብዙዎችን መበታተን በሚፈልግበት የጨዋታ ስታይል መበታተን የሚችል ተጫዋች ነው ብዬ አስባለሁ። ጥሩ የሚገባ ክህሎትም ያለው ተጫዋች ነው አየዋለሁ። ስለዚህ በጣም ጥሩ ፐርፎርማንሱንም ያሳያል ብዬ አስባለሁ። በተለይ ራፋኤል ሊያው በጨዋታዎች ውስጥ ማደግ የሚችል በሁለቱም ተጫዋቾች ላይ በሮድሪጎም፣ በራፋኤል ሊያውም በጥሩ ፐርፎርማንስ የሚያሳዩ ከሆነ ቡድኖቻቸው ዋንጫን እንዲያሸንፉ ማድረግ የሚችሉ ናቸው። አንቶኒ ጎርደን እንግዲህ ምን ምን አይነት ከማርቲኔሊ የተሻለ ብቃት አለው? ማርቲኔሊ ከአንቶኒ ጎርደን ምን የተሻለ ብቃት አለው ነው ካላችሁ፣ አንቶኒ ጎርደን አንደኛ፣ እዚህ ጋር ልብ ልትሉልኝ የሚገባው አንቶኒ ጎርደን የሚጫወተው በኒውካስትል ነው። ኳሱን ይዞ በመቆጣጠርን በማይፈልገው ኒውካስትል ከዛ ይልቅ በመልሶ ማጥቃትን የሚመርጠው፣ አርሰናል ኳሱን ይዞ የሚጫወት ነው። ስለዚህ ማርቲኔሊ የተሻለ እድሎች አሉት በቁጥር ረገድ። ስለዚህ በቁጥር ረገድ ካያችሁት በጣም ትንሽ ልዩነት ነው የምታዩት። ወደፊት ኳሱን ይዞ በመውሰድ አራት ነጥብ ሶስት ኳሶችን ይዞ ይሄዳል። ጎል ፕሮባቢሊቲ ካያችሁ ደግሞ ዜሮ ነጥብ አራት ሶስት ነው። ከዛ ውጭ ማርቲኔሊ የተሻለ የሚሆነው በነን ፔናልቲ ኤክስጂ ነው ፔናልቲ ኤክስጂ ዜሮ ነጥብ ሦስት ሆኖ ነው። ወይም ድሮችን ጎሎችን ማስቆጠር ማርቲኔሊ ብዙም ጊዜ አይታችሁት ከሆነ የአጥቂነት አይነት ባህሪ ይታይበታል። መስመሩን ሲይዝ ደግሞ በጣም የመከላከል ባህሪና የመስመር ተጫዋች አይነት ባህሪ አይታይበትም። ለአርሰናል ትክክለኛ የመስመር ተጫዋች የሚመስለው ቡካዮሳካ ሊያንድሮ ትሮሳርድ መውሰድ ትችላላችሁ። ማርቲኔሊ ግን አንዳንዴ ከሳጥኑ ውጭ ሆኖ ርቆት አይታላችሁ፣ አንዳንዴ ደግሞ ሳጥኑ ውስጥ በጣም ገብቶ ይታያል። ስለዚህ ትክክለኛ ቦታውን ማግኘትና በተለይ ሲመጣበት የነበረው የአጥቂነት አጥቂነት ሚነው አንዳንዴ የሚወስድ ይሆናል። አርሰናሎች ስለማይጠቀሙት እንጂ በተደራቢ አጥቂነት መጫወት የሚችል ከሆነ የእሱ ተመራጭ ቦታውም ሆኖ አንዳንዴ ይታያል። ማርቲኔሊ ከዛ ውጭ ያሉት ጥሩ ብቃት ኤክስኤውን ስናየው ወይም ደግሞ አሲስት የማድረግ ብቃቱም የተሻለ ሆኖ ይታያል። ስለዚህ አርሰናሎች በቁልፍ ኳሶችን በማቃበል በተለያዩ ጥሩ ፐርፎርማንሶች ውስጥ ሳጥን ውስጥ ተመልሶ በመከላከል ረገድ፣ በስነ ምግባሩ ረገድ ማርቲኔሊ የተሻለ ነው። ነገር ግን አንቶኒ ጎርደን ደግሞ በምን የተሻለ ነው ካላችሁኝ ወደ ተመልሶ በቀጥተኛ ሩጫዎቹ ጎሎችን ለማስቆጠር ባለው ረሃብ ከማርቲኔሊ የተሻለ ሆኖ ይታያል። በአጠቃላይ ግን አርሰናሎች ይህንን የዝውውር መስኮት ሲያስቡ ምን አይነት ተጫዋች እናስፈርም ብለው ሲያስቡ ካላቸው ገንዘብ አንፃር በእኔ እይታ ማርቲኔሊ ያለ ለአንቶኒ ጎርደን 80 ሚሊዮን ፓውንድ ማውጣት አስፈላጊ አይደለም። ኒውካስትሎች በዚህ በኩል መደራደር ስለሚችሉ የፈለጉትን ገንዘብ መጥራት ይችላሉ። አት ሊስት 80 ሚሊዮን ፓውንድ ይጠይቃሉ ብዬ አስባለሁ። አርሰናል ከ40 እስከ 60 ሚሊዮን ፓውንድ ይህንን ተጫዋች ቢያገኘው ጥሩ የሚባል ነው። 80 ሚሊዮን ፓውንድ ለጎርደን ገና የሚያድግ ብቃት ያለው ነው። ከዛ ውጭ አንቶኒ ጎርደን ሁለት ምክንያቶችን ልደርድር፣ በአርሰናል ከአንቶኒ ጎርደን ይልቅ ሌሎች ተጫዋቾችን ቢያስፈርም ብዬ ማስብበትን። አንደኛው አንቶኒ ጎርደን ሁለት አይነት ባህርያቶች አሉት አዲስ ቡድን ልትገነባ ከሆነ በጣም የተሻለ ተጫዋች ነው ብዬ አስባለሁ። የማይክል አርቴታ የዛሬ ሶስት ዓመት እና አራት ዓመት አንቶኒ ጎርደን እናምጠው ቢሆን ኖሮ ከስብስቡ ጋር ማደግ የሚችል ነው። አርሰናሎች አሁን የተሰራ ቤት አላቸው። የመጨረሻውን ፊኒሽንጉ ላይ ማተኮር ነው። ለፊኒሽንጉ ደግሞ በጣም ክህሎት ያላቸው የመጨረሻውን ክቅታ ወይም የመጨረሻውን ቦታ ላይ የሚያደርሱ ጥሩ የሆኑ የአጥቂ መስመር ተጫዋቾችን ያስፈልጓቸዋል። አንቶኒ ጎርደን ተመራጭ የሚሆንበት በሁለቱም መስመር መጫወት መቻሉ፣ አንዳንዴ በፎልስ ነው መጫወት መቻሉ የማይክል አርቴታን የቨርሳይቲሊቲ ቦታዎችን የመሸፈን አቅምን የሚያሳድግለት ይሆናል። ነገር ግን አንቶኒ ጎርደን የዋጋው ጉዳይ ለአርሰናሎች ለመድፈኞች አሳሳቢ እንደሆነ መረሳት አይጠበቅበትም። ሰላም፣ ወደረማቻችን የያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ